ፊልሙን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እናትረሱ። ወደ ቪዲዮ ፊልሙ ሲጀምር ሱፕራብ ትሪፕ ዌክ የተባለን ሰው እያሳየን ይጀምራል። በእስር ቤት ውስጥም ጩቢዮን እየሳለም ይገኛል። ወደ ድሮ የትውስታ ጊዜውን በሚመልሰን ሰዓት ላይ ዌክ በተማሪዎቹ ፊት አንድ ጥያቄ ለመመለስ ሲታገል እንመለከተዋለን። ጥያቄውም ቀላልና የእናቱ ስራ ምን እንደሆነ ብቻ ነበረ። ዌክም ለመመለስ በሚያዳግተው ሰዓት ላይ የክላሱ ተማሪዎች በሙሉ እሱ ላይ መሳቅ ይጀምራሉ። ፓር የተባለችው ልጅ ግን ለእሱ በመደገፍ የሚስቁበትን ልጆች ታስቆማቸው ነበረ። መምህሯም ፓር ልጆቹን በመምታ ሰዓቷ በምትመታት ሰዓት ላይ ፖክ በመጨረሻ እናቱ እሱንና ራሷን ለማኖር ስትል አደንዛዥ እጾችን እንደምትሸጥ ይናገራል። ፖክ በአሁኑ ሰዓት ላይ እጁ ታስሮ በእስር ቤት ውስጥ ይገኛል። ፖሊሶቹን በሚጠይቁት ሰዓት ላይም የህይወት ታሪኩ እንዴት እንደነበረ መናገር ይጀምራል። መጀመሪያ እንደሰማነውም የፑዬክ እናት የአደንዛዥ እጾችን ትሸጥ ነበር። አካባቢያቸውም በተለያዩ ድብድቦችና ግጭቶች የተሞላ ቦታ ነበረ። ስለዚህም የፑዬክ እናት ፑዬክ ከዚህ አካባቢ ራቅ ባለ ቦታ ላይ ሄዶ እንዲማር ነበር ሐሳቧ። በመጨረሻም አንድ ቀን ግን እናቱ አደንዛዥ እጽ ስትሸጥ ያዛለች። ከዚያም እስር ቤተም 25 ዓመታትን ያክል እንድታሳልፍ ይፈረድባታል። ከዚህ በኋላ ፖይ የአካባቢው ሰዎች ስለ እናቱ በሚናገሩት መጥፎ ነገር ምክንያት መበሳጨት ይጀምራል። አንድ ቀን ወደ አንድ ሱቅ ሊገዛ በሄደበት ሰዓት ላይ ከዚህ በፊት የእናቱ ደንበኛ የነበረው አደንዛዥ ተጠቃሚ ለፖይ ከእናቱ ጋር እንደተኛ በመናገር እሱን ማናደድ ይጀምራል። ወይክም ለመፋለም በሚሞክርበት ሰዓት ላይ ድንገት ፓርት መጣና ሁለቱን ታለያያቸዋለች። ከዚያም ግን ያ ሰው ባለማቆም ቀጣይ ደግሞ ከፓር ጋር እንደሚተኝ ይናገራል። በዚህን ጊዜም ፖዬክ በመዞር ሽጉጡን ተጠቅሞ ደግሞ ይተኩስበታል። ከዚህም በኋላም ፑዌክ ወደ እስር ቤት እንዲሄድ ይደረጋል ከፑዌክ ጋርም ፍሉክ የተባለ ሰው አብሮት ታስሮ ነበር የሚሄደው ፍሉክ ደግሞ የተያዘው አደንዛዥ እጾችን በመሸጥ ነበረ ወደ እስር ቤትም ከደረሱ በኋላም የእስር ቤቱ ዋና ተቆጣጣሪ የነበረው ሮይንግሪትን ያገኙታል ትንሽም ካወራቸው በኋላም ሮይንግሪት ፍሉክና ፒዮገን በእስር ቤት ውስጥ ፕላንቴ ከሚባለው ቡድን ጋር አብረው እንዲሆኑ ይነግራቸዋል። ቢሆንም ፒዮገን ግራ ይጋባል። ምክንያቱም እሱ የመጣው ከታንባሪ ስለነበረ የታንባሪ ቡድንን መቀላቀል ይችል ነበረ። ይሄ ጥያቄውን በሰውየው እንዲደበደብ ያደርገዋል። ከጠሩንግሪት ሁለቱን ወደ ቢርና ቦይ ይወስዳቸዋል። ቦይና ቢርም ከአንድ ቡድን ነበር የመጡት። ከዚያም ወደ እነሱ ቡድንም ሊወስዷቸው የሚያስባሉ። በመጀመሪያም ፍሉቅ ከነሱ ጋር ለመስማማትና የሚሉትን ነገር ለማድረግ ይወስናል። ቢሆንም ፖዌክን በቶሎ ነበር ንዴት ውስጥ የሚገባው። በእስር ቤት ውስጥም የተንባሪ ቡድን አለቃ የነበረው ባንጋስ ከቡኑና ቅርቡ ከነበረው ጎልፍራንግ ጋር አብረው እየበላ ይገኛል። በዚህ ጊዜም ፖዌክ የተባለው ልጅ ከተንባሪ እንደመጣ ይነጋገራሉ። ቢሆንም ወደ እነሱ ቡድን ግን መቶ አልተቀላቀለም ነበረ። ማታ ላይ ቦይ ወደ ፍሉክና ፒዩክ ጋር በመምጣት ቢርን መተው እንዲያዋሩት ይነግራቸዋል። ቢሆንም ቦይ ግን ከቢራ አጠገብ ጋር እንኳን መድረስ አይፈልግም ነበር። የሆነ ያክል ካመነታ በኋላ በመጨረሻ ፍሉክ ግን በሐሳቡ ተስማምቶ ወደዛ ይሄዳል። በዚህ ጊዜም ቢር ልክ ያልሆነ ነገር እንዲያደርግለት ይጠይቀዋል። ቢሆን ፍሉ ግን ይህንን ነገር ለማድረግ አልፈለግም። ስለዚህም ቢር ምርጫዎችን ይሰጠዋል። ይህም የጠየቀውን አድርጎለት የሱ መሆን በዚህም ጥበቃ ማግኘት፣ ወይም ደግሞ በዚህ ሀሳብ የማይስማማ ከሆነ በቡኑ ውስጥ በሚገኙት ወንዶች በሙሉ ጥቃት እንዲደርስበት ማድረግ፣ ሶስተኛው ደግሞ መሞት እንደሆነ ይነግረዋል። ከዛ ለመትረፍም ሲል ፍሉክ ቢር የጠየቀውን ነገር ያደርጋል። በሌላ በኩል ቢር ሌሎቹ ፒዩክን ከነ እንዲደበድቡት ያዛቸዋል። በቅጤው ቀን ፖይክ ወደ መመገቢያ ስፍራቸው አርፍዶ ነበር። የመጣ ምግብን በሚጠይቅበት ሰዓት ላይ ምግብ አቅራቢው ምግቡ እንዳለቀና ምንም የቀረ ነገር እንደሌለ ይነግሯል። ወዲያውኑም ፖይክ ምግብ የሚሰጠው ሰው ለነቢር እንደሚሰራ ይገነዘባል። ቢሆንም ግን ፖይክ የተራረፈችውን ምግብ እንኳን ቢሆን እንደሚበላ ይናገራል። ያም ተሰጥቶት ለመቀመጥ በሚሄድበት ሰዓት ላይ ወይ የፖይክን ምግብ ይገለበጥበታል። ፖይክም እሱን ከመፋለም ይልቅ የወደቀውን ምግብ እያነሳ መብላት ይጀምራል። ይህንም በመመልከትም ጎል ኩዌክ መፋለም እንደነበረበት ይናገራል። ሻወር በሚወስዱበት ሰዓት ላይ ቢርና ቡድኑ ወደ ፒዩ ጋር ይመጣሉ። ኩዌክ መጠቀም ለፈለጋቸው ለሁሉም ነገሮች ቢሆን ክፍያ እንደሚከፍልና ክፍያው ደግሞ በቢር መመታት እንደሆነ ይነግሩታል። ቢር ፒዩክን አንዴ ከመተው በኋላ ፍሉክን ጠርቶት ፒዩክን እንዲመተው ይነግረዋል ፍሉክን ፒዩክን እንደ ጓደኛው ስለነበረ የተመለከተው እሱን ለመምታት ይከብደዋል ቢሆንም ሌላ ምርጫ ስላልነበረው ግን ፒዩክን አንዴ ይመተዋል ይህም ምት ቡድኑን ያላረካ ምት ነበረ ስለዚህም በቀጣዩ በከባዱ እንዲመተው ያደርጉታል በቀጣይም ወይ ፒዩክን ለመምታት በሚሞክርበት ሰዓት ላይ ፒዩክ ራሱን ይከላከላል ይህም ቡድኑ እንዲናደዱና አንድ ላይ እሱን ለመደብደብ እንዲነሱ ያደርጋቸዋል በዚህ ጊዜም በትውስታ ወደ ኋላ በምንሄድበት ጊዜ ላይ ፒዩክ በልጅነቱ ገንዘብ ለማግኘት ሲል የቦክስ ውድድሮችን ይካፈል እንደነበረ እንገነዘባለን። በቀጣይ ግን አንድ ቀን እናቱ ለፑዌክ እሷ ገንዘቦቹን እንደምታመጣና እሱ እየተደባደበ ገንዘብ ማምጣቱን ማቆም እንዳለበት ነግሯዋለች። ቢሆንም ፒዩክ ግን አረዛዥ እስሽጣ የምታመጣለት ገንዘብ ለእሱ ከልጅነቱ ጀምሮ ያናድደው ነበረ። በአሁኑ ጊዜ ላይ ፒዩክ እዛው የሻወር ቦታ አካባቢ ላይ ወድቆ ይገኛል። በድንገትም ሩዋንግሪት ውሃ እሱን ላይ ያፈስበትና ያነቀዋል። ከዚያም ከሌሎቹ ጋርም እንዲመሳሰል ይነግረዋል። ሰውየውም ከዛ በሚወጣበት ሰዓት ላይ ፒዩክ ወደዛ በመድረስ ትንሽዬ ብርቱካንን ይሰጠዋል። በቀጣይ ሩዋንግሪት ግሪት ወደ ቢር ጋር በመሄድ ፒዩክን እንደደበደበው እና ብርቱካን እንደሰጠው እንደተመለከተም ይናገራል። ቢርም የብርቱካኑ ነገር በሚገርመው ሰዓት ላይ ሩዋንግሪት በአይኑ ባይኑ ፍሉክ ላይ ይጠቁምበታል። ቢርም በመናደድ ፍሉክን መምታት ይጀምራል ቢሆንም ግን ፍሉግ ለራሱ መፋለም የሚችል አይነት ልጅ አልነበረም። በዚህ ጊዜም ፖይክ በመምጣት ቢርና ቦይን ይመታቸዋል። ይህንም መመልከት ስላልፈለገም ጎልፍ በመሃላቸው ይገባል። ይህም ቢር እንዲናደር ነበር ያደርገው። ቢሆንም ጋስም ወደዛ በመምጣት ግን ፒዩክ የእነሱ ቡድንን እንዲቀላቀል እንደሚፈልግ ይነግረዋል። ቢሆንም ቢር ግን በቀላሉ ይህንን ሊቀበል አልቻለም ነበረ። ስለዚህም ካስ ፖይክን ይመተዋል። ሯንግሪትም በመጨረሻ በመምጣት ቡድኖቹን ያለያያቸዋል። በክፍል ውስጥ ፖይክ እንዴት እሱን ሊመርጡት እንደቻሉ ግራ ገብቶታል። ምክንያቱም እርዳታ ያስፈልገው የነበረው ፍሉክ ነበረ። ለዚህም ጋስ ፍሉክ ሰዎችን ባለማናደድ መትረፍ እንደሚችልና እሱ ግን መትረፍ እንደማይችል ይነግረዋል በዛን ቀማታም ፖክ አዲሱ ቡድንን ይቀላቀላል። ጎልፍም ራሱን እንዲከላከልበት በሚል ለፖይክ ትንሽዬ ጩቤን ይሰጠዋል። ፖክም ከቡድኑ ጋር ጥሩ ጊዜ ማሳለፍ በጀመረበት ሰዓት ላይ ፍሉክን ግን ያሰቃዩት ነበረ። በሌላ በኩል ቢርና ቦይ መውጊያቸውን እያሳሉ ይገኛሉ። የሆነ መጥፎ ነገርም እያቀዱ ያሉ ይመስላል

ምንም እንኳን ጋስ እስር ቤት ባስገባው ጥፋት ተጸጽቶ ቢናዘዝም ነገር ግን አባቱ ግን ጋስን ችግሮች ውስጥ የከተተው ሆኖ ሳለ ባደረገው ነገር ግን አልተጸጸተም። በሜዳው ላይ ቢር እና ቦይ ጎልፍን በሜዳው ላይ ማጥቃት ይጀምራሉ። ይህንን በመመልከተም ኩይክ ወደዛ በመሄድ ጎልፍን ከሞት ያተርፈዋል። ከዚያም ኦፊሰሮች ወደ ቦታ ይደርሱና ድብድቡን ያስቆማሉ። ይህንን ከተመለከተም በኋላም ጋስ ከቢር ጎን ሄዶ ይተኛል። የፈለገውም ይህንን ነገር ሊያደርግ እየሞከረ ያለው ለምን እንደሆነ ለመጠየቅ ነበር። እንደተመለከተው ከሆነም ቢር ከጋስ ቡድን ጋር ፍልሚያ ለማንሳት እየሞከረ ይገኛል። ስለዚህም ቀጣዩ ቀን ቅዳሜ ስለሆነና የእረፍት ቀን በመሆኑ ምክንያት እንዲፋለሙ በሜዳው ላይ እንዲገናኙ ይነግረዋል። በሌላ በኩል በነቢር የእስር ቤት ክፍል ውስጥ የቡድኑ አባላት ፍሉክን አስገድዶ ይደፍሩታል። ከዚህም በኋላም ፍሉክ መሬቱ ላይ እያለቀሰ ይቀራል። በዚህም ሰዓት ቢር ብረቱን አድቅቆ በመሰባበር ፒዮክ በቀጣይ በብረቱ እንደሚሞላ ይናገራል። በቀጣይ ትዕይንቱ በትውስታ ፍሉክና ጓደኛው የነበሩበትን ጊዜ እያሳየን ይቀጥላል። በዛን ቀንም የፍሉክ ጓደኛ ይደወልለታል። የነገሩትን ፖሊሶች እየመጡ መሆናቸውን ነበረ። ልጁም የአደንዛዥ እፅ ሻጭ ስለነበረ ወዲያውኑ ከዛ ለመሄድ ይወስናል። ስለዚህም ይህ ልጅ ፍሉክን ሳያስተነቅቀው ከቦታው ተነስቶ ይሄዳል። እንዳለመታደል ሆኖም ፖሊሶች እዛ በደረሱበት ሰዓት ላይ በፍሉክ ክፍል ውስጥ አደንዛዥ እጾችን ያገኛሉ። ከዚያም ያለ ጥፋቱም ያስሩታል። በቀጤው ቀን በመመገቢያው ቦታ ላይ የጋዝ ቡድኖች አንድ ላይ በመሆን እየተደጋገፉ መብላታቸውን ይቀጥላሉ። በዛን ሰዓት ላይም ፍሉክ ወደዛ በመምጣት ከኩክ መመገቢያ ሳህን ላይ ምግብ ይበላል። ልክ ይህንን ባደረገበት ሰዓት ላይ ፍሉክ ደም መጥፋት ይጀምራል። ወዲሆኑም ጋስ ከዚህ ጥቃት ጀርባ ቢር እንዳለ ይገነዘባል። በንዴትም ፖይክና ጎልፍ ቢርን ለመምታት ይሄዳሉ። ቢሆንም ጋስ ግን ያስቆማቸውና ቀጣይ በሜዳው ላይ እንደሚፋለሟቸው ይነግራቸዋል። ሻወር በሚወስዱበት ሰዓት ላይ ጋስ ለፑዌክ ፍሉክ የሞተው በሱ ጥፋተኝነት ምክንያት እንዳልሆነ ይነግረዋል። ከዚያም ቡድኖ በውሃ አንድ ላይ መጫወት ይጀምራሉ። በመጨረሻ ሁለቱ ቡድኖች በሜዳው ላይ ለመፋለም ይገናኛሉ። ከዚያም ፍልሚውም ይጀምራል። በዚህ መሀል ላይ ቢር እንዳይወጋ ከልብሱ ስር ብረት አድርጎ ነበር። ከዚያም ምንም መከላከያ ያላደረገውንም ጋስም ይወቀዋል። ፖሊሶቹም በመጨረሻ ይደርሱና ቡድኑን ያለያያሉ። ማሳ ላይ በክፍላቸው ውስጥም ጎልፍና ፖይክ በመጨረሻ ጋስ ላይ ምን እንደተፈጠረ ይገነዘባሉ። ፖይክ ለእርዳታ መጣራት ቢጀምርም ነገር ግን ጋስ መሞቱ እንደማይቀር አውቆ ነበረ። ስለዚህም ጎልፍና ፖክ ቡድኑን እንዲጠብቁ ይነግራቸዋል። በቀጣዩ ቀን የጋስ አባት ጋስ መሞቱ ተነግሮት ወደ እስር ቤቱ ይመጣል። መጀመሪያም ለልጁ ሞት ተጠያቂ ያደረገው ሩዋን ግሪትን ነበረ። በእስር ቤት ውስጥም ፖያክና ጎልፍ ከቢርና ከቦይ ጋር አንድ ስምምነት ላይ ይደርሳሉ። ይህም አንድ ለአንድ እንዲፋለሙ ሲሆን የተሸነፈ ሰውም እንደሚሞት ነበር የተነጋገሩት። ከዛም ፖያክና ጎልፍ ቢላቸውም በሚሞርዱበት ሰዓት ላይ ስለ ሕይወት ማውራት ደግሞ ይጀምራሉ። እንደሚነጋገሩት ከሆነም ጎልፍ ምንም አይነት ቤተሰብ አልነበረውም። ፖይክ በሌላ በኩል እናቱ ሞታለች፣ ከጎኑ የነበረችውም ፓር አሁን ላይ ተለይተዋለች። ስለዚህም ውጪ ላይ ምንም የራሳቸው የሚሉት ነገር የላቸውም። በመጨረሻ የድብድቡ ቦታ ላይ ቢርም ይደርሳል። ከዚያም ድብድባቸውም ይጀመራል። በዚህ ጊዜም ፖዋክ ቢርን ለመፋለም የቦክስ ችሎታውን ይጠቀማል። ከዚያም ክፍት ቦታ ባገኘበት ሰዓት ላይ ወዲያውኑ ፖዋክ ቢርን ይወገዋል። ስምምነታቸውም ይሄ ስለነበረም ቦይ ቆሞ ከመመልከት ይልቅ ሌላ የሚያደርገው ነገር አልነበረም። በመጨረሻም ሩዋን ግሪቲ ደርስና ፍልሚያውን ያስቆማል። ከዚያም ፖይክና ጎልፍን ወደ ተለየ ክፍል ውስጥ ያስገባቸዋል። አሁን ከእስር ቤት እንዴትም ቢሆን መውጣት እንደማይችሉ ተገንዝበዋል። በቀጣዩ ቀን ሩዋን ግሬት ጥሩ ምግብን ይዞላቸው ደግሞ ይመጣል። ከዚያም ያለ ምክንያት የሚያደርጉትን ነገሮች ማቆም እንዳለባቸው መናገር ይጀምራል። ምንም እንኳን ጎልፍ እና ፖዌክ ውጪ ላይ የራሳቸው የሚሉት ሕይወት ባይኖራቸውም፣ ነገር ግን ሩዋን ግሬት ስለ ራሳቸው ማሰብ እንዲጀምሩ እነሱን መምከሩን አላቆመም። በመጨረሻም ሮንግሪት ለጎልፍ ወደ ባንክ ባንክ ሴንተር እንደሚሄድና በሌላ በኩል ቦይክ ወደ ቻው ፕራያ እስር ቤት እንደሚሄድ ይነግረዋል። በቀጣይ ቦዌክም ቦይክም ወደዛ እስር ቤት በደረሰበት ሰዓት ላይ ከሮንግሪት በላይ መጥፎ የሆነ የእስር ቤት አለቃ ነበር የደረሰው ፊልሙም ይህንን እያሳየንም እዚህ ጋር ያበቃል። ምንም እንኳን በየሀገራቱ የሚገኘው የእስር ቤት ህይወት የተለያየ ቢሆንም ነገር ግን ድብድብና እስር ቤት ውስጥ በሚገኙ ደካማ ሰዎች ላይ የሚደርሰው ጥቃት በየቦታው ያለ ነው። በዚህ ፊልም ላይም ይህ ነገር እንዲባባስ ያደረገው ዋና ተጠያቂ ሲ ሮንግሪ ሲሆን ታሳሪዎችም ወደ እስር ቤት ገና በገቡበት ሰዓት ላይ ቡድን እያስመረጠ ለፍልሚያስ ያዘጋጃቸው ነበር። ቢሆንም ግን ለሞቱት ሰዎች በሙሉ ምንም የጥፋተኝነት ስሜት አይሰማውም። ከዛ በተጨማሪም ለነሱ ሞትም ተጠያቂም አይደለም። ፍሉክም ምንም ባልሰራው ጥፋት ምክንያት ወደ እስር ቤት ገብቶ ከሁሉም በላይ መጥፎ የሆነ ህይወትን ሊያሳልፍ ችሏል። ከዚህ በፊት በጓደኛው ቢቀደም፣ ነገር ግን የራሱን ጓደኛ ባለመክዳት ከሞት ሊያተርፈውና በእሱ ፋንታሱ ሊሞት ችሏል። የፑይክ ህይወትም እንደዛው ከእስር ቤት በፊት መጥፎ ነበር። የተመለከቱት ሰዎች በሙሉ ስለ እናቱ በሚናገሩት መጥፎ ነገር ምክንያት ንዴቱን መቆጣጠር አቅቶት ወደ እስር ቤት እንዲገባ መንገድ ሊከፍትለት ችሏል። በእስር ቤት ውስጥም ተመሳሳይ የሆኑ ጥቃቶች ደርሰውበት ነበረ። በመጨረሻ ግን ከእሱ ጋር የሚሄዱ ጥሩ ሰዎችን ደግሞ ሊያገኝ ችሏል። በዚህም ምክንያት እስር ቤት አንዴ ከገቡ በኋላ የሚገጥሟቸውን ነገሮች በሙሉ ለማሸነፍ በሚሞክሩበት ሰዓት ላይ በሚሰሩት ሌላ ወንጀል ከዛ እስር ቤት የመውጣት እድላቸውን እየቀነሱ እንዲመጡ ይሆናል። ፊልሙ ከተመቻችሁ ላይክ ማድረጋችሁን ድረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።